ግን አባትሽ ያንቺ እንዲሆን የአንችን መከፋት ማየት የሚፈልግ ይመስልሻል? አንቺ አልተረዳሽው አንድ ነገር አለ። ምንም ቢሆን ለቤተሰቦቻችን የልጆቻቸውን ደስታ እንደማየት የሚያስደስታቸው ነገር የለም። ሉዬ፣ አንድ ሁለት ነገርሽ፣ አባት በምንም አይተካም። ፍቅረኛ ብሄድ ግን በሌላ ፍቅረኛ ይተካል። ሌላ እያወራ ነበር። አንተ እንዳሰብኩህ አይደለም። ኧረ ምንም አልሰማው። ከበረንዳ ስመጣ ፍቅረኛ ብሄድ ፍቅረኛ ይተካል ስትል ነው የሰማሁት። እንደዛ ባይሆን ራሷ ሽናኝ መልበስ የማትፈልግ ከሆነ አጣጥፎ አስቀምጠውና ተኛ። እንደ ቁራ በሌሊት አሽ ልበሽ

ይኸውልሽ አዲስ አበባ ውስጥ ሁለት ሶስት ሰዎች ማለት ሙሉ ከተማውን ታውቂዋለሽ ማለት አይደለም። እሺ አልገባኝም። ኬቢን ስላገኘሁት ነው የተናደድክብኝ? ማ እኔ? ኪራ ለምን ከፈለግ ሴደች ቤቷ ትኖር ከቤተሰቦቹ ጋር ነው የሚኖረው። ስለ ሶስት አተስማን ነገርኛል። ለምን ከፈለገ ከቅድማ ያቱ ጋር ይኖር እንዴ? ኪራ እየቀናህ ነው? ማ እኔ? ዘጠኝ እያለን አብረን እንማር ነበረ። አሁን ደግሞ እነናሁም ሰፈር መንገድ ላይ ያገኘት ወይ ይሄ ምኑ ነው የሚያናድደው? ለዛ ነው አሊያው ላይ እንደሙጫ ተጣብቀሽ መሀል መንገድ ላይ ስትጫጫ ነበረው ሸምር እየጠየቅሽ ምንም እኮ ወደ ናት መሰለኝ። እዚህ ነበርኩ እኔ ለመጀመሪያ ጊዜ የውስጤን ለኪራ ያወራሁለት ቀን እንዴት ውስጤን እንደቀለለኝ እኔ ነኝ የማውቀው እና ሲያወሩት ይቀላል የሚባለው ነገር ትክክለኛ አድማጭ እና ትክክለኛ የሚነገረውን ነገር ካገኘ እውነት ነው። በጣም ትናገራለሽ፣ አንዳ በት ለምቱ ሴት ነሽ። አመሰግናለሁ። ሁሉም ያልፋልሽ፣ ዋናው አንቺ ደህና መሆንሽ። ደግሞ ፍርሃት ተያዙ እንደዚህ እያልሽ ራስሽ ላይ ደካማነት ናት ትሪ ሰላም ሰላም፣ ወዲ ሰላም ቻናል ተከታዮች በሙሉ በእያላችሁ በሰላማችሁ ብዛት ትርፍርፍ ይበልልኝ። እና ውድ ቤተሰቦቼ ጽናት ክፍል 53 ይዤ መጥቻለሁ ማለት ነው። እና ውድ ቤተሰቦቼ ቪዲዮውን ላይክ ሼር በማድረግ ጀምሩ። እንዱም ቤተሰብ የሆናችሁ ቤተሰብ ሆኖ እና የባለፈው ክፍል እንግዲህ እነ ጽናት እነ ምሩ ቤት ሄደው ነበረ እንትን ያለ ማለት ነው እናም ዛሬ የዋና ምሩ ቤት ነው ያሉትና፣ ጽናትና ምሩ እያወሩ ነበርና ጽናት እንዴ አይበቃም ለምን እንትናት እያለች የመከረቻት ነበር ምሩ። ከዛም በኋላ ካባቴ ላስበልጠው አልችልም እያለች ጽናትም እያወራች ነበር ማለት ነው። እንግዲህ እንደዚህ እያሉ በሚያወሩበት ሰዓት እንግዲህ ፍቅረኛ ፍቅረኛ ይመጣል እያለች እያወራች እያለ እንግዲህ ኪራ ደርሶባቸዋል ማለት ነው። ከዛም በኋላ እዛ እሱም ተናደደ ማለት ነው። እውነቱን እኮ ሰማሁ። ፍቅረኛ ምሄድ ፍቅረኛ ይመጣል እያለ እንትና ለማለት ነው። ከበረንዳ ስመጣ እንግዲህ እንደዚህ ስትል ሰምቻለሁ። እና እንደዚህ ማለት አይደለም ምናምን ብላ ምሮም ልታስረዳው ስትሞክር፣ አይ እንደዛ ባይሆን እራሷ ተነግረኝ ነበረ፣ አይ ምሮ ተይኝ ምናምን አላት። እና እዛም በኋላ እንግዲህ እንደዛ ሆነው እንምሮቃ አድረዋ ማለት ነው። እንግዲህ ጽናትዬ እንደኔም ወይም ምሮ እንዳለቻትም እንግዲህ ይበቃት ቢበቃትና እውነቱን ብትናገርና የመጠውን ነገር እንትን ብትል መልካም ነው ባይኔ ማለት ነው እዚህ ላይ እና እስከመቼ እንግዲህ እንደዚህ እያዋሸችለት ነው እንደኛ ኪራንም በጣም እንትን እያለችው ነው ማለት ነው እየተጎዳ ነው ያሳዘናት ነው ያሳዘናችሁም እንዴ እንትን ፊልም እስከሆነ ድረስ እንግዲህ እንደዚህ ሆነ ግዴታው ነው ማለት ነው እና ሀሴትም እንግዲህ እንትን ጭንቀት ውስጥ ያለች ትመስላለች ማለት ነው። እንደ ሁኔታው ለምን እዚህ መጣ፣ ለምን እንደዚህ ሆነ የሚል ነገር እሷም በጭንቅላቷ እየተመላለስ ነው ማለት ነው። ይሄ ምሳሌ ለምን መጣ ካለውበት ድረስ እያለች እንግዲህ በልጁ እንትን እያለች ነው እና የፈራችን ትመስላለች። ካካሆነ ሲያያትም አንደኛ ደግሞ ሰው እንዳላምን አድርጎ ከሰበረ በሌ ሰው ማመን አቁም ያለው ከአባቴ ወደ ጓደኛ የለኝም እያለች እንግዲህ በቪዲዮ እንደተመለከት ነው እንደዚህ ስትል ነበር ማለት ነው። እና ብቻ ብቻዋን ትካዜ አብዝታለች። እና እንደዚህ እያለች ያለ ምን ሆነሽ ነው ሰሞኑን ልክ አይደለሽም እያሏት ነው ምሩና ኪራ። ከእዛም በኋላ ጽናትም ገብታ ደግሞ ልታዋራት ሞክራ ነበር። ሲያወርት ይቀላል፣ እስኪ ንገርኝ እያለቻት ነበረ። ከዛም በኋላ ሰላምሽ ቀርቻ አይደለም ግን እያለች እንግዲህ እሷም እንትን እያለቻት ነበር ማለት ነው። ኪራም ደግሞ ምንሻል እያለች ስላት ኪራም ደግሞ ምንሻል አሁንም ዞሌንሽ እያላት ነበር ማለት ነው። አሁንም እንደተከዘች ናት። ምንም ትናላለችን እና ስለተረዳህ ያመሰግናለሁ እያለችውም ተመልክተናል ማለት ነው። እና ጽናትና ኪሮም ሲመጡ ከመንገድ ላይ እንግዲህ ጽናት ጓደኛዋን በፊት ትምህርት ቤት ጓደኛዋን አግኝታ አቅፎ ነበር እና በዛ ተናዱ ጥሏት

ሀሴት ደውላለት ሲያወራ እንግዲህ የቅናት ምልክት አሳይታለች። ጽናት እየሞለች ነው። ጽናትን በጣም እየቀናች ነው ኪራም፣ እንደዛው እና በኋላ ሀሴትን አቆላምጦ ሲጠራት በጣም እንትን ብላ ነበር ማለት። ከቤት ከሄዱ ደግሞ ከዛ አቀፍ አድርጎ እንትን አላት ማለት እና እዛ ጋርም ተናዳለች ማለት ነው። ከዛም በኋላ ለምንድን ነው እንደዚህ የሆኑት እያለች ራሷን ስትጠይቀው ነበረ። እዛም በኋላም አባቷ የኪራ አባት ደውሎ እንዴት ነው ነገሩ እያላት ነበር። ተቀራርበዋል። እዚህ በኋላ እንግዲህ ወገባችን አስረብ መደገስ ነው እያለችው ነበር ማለት ነው፣ ኪራ ለመዳር። እዛም በኋላ እንደዛ ስትል ኪራ ሰማት። ለማን ነው የምትደሪኝ እያለ ጠይቃት፣ አሁንም እሷ አለባብሳ አለፈች። ስልኩን አሳየኝ ወይ ንገረኝ ሲላት፣ እሷም ሳትናገር ስልኩንም ሳታሳየው እንትን ብላለች ማለት ነው። ከዛም በኋላ ተናደዋል ተናደደባት ማለት ነው። ከዛም በኋላ እሷም ሳትናገር እንግዲህ አልፋለች በደፈነው ማለት ነው። ከዛም በኋላ ጠጥቶ መጣ ማለት ነው። ከዛም በኋላ እሷንም እንግዲህ አስወጥቶ በር ዘግተውባታ ማለት ነው። እንግዲህ በሚቀጥለው እንዴት ይሆን ይሆነ አብረን የምናይሆነ ወደ ቤተሰቦቼ መልካም ጊዜ ይላችሁ።